ሰላም ውዴ ቻናላችን ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና እግዚአብሔር ይመስገን። በለጠ ነኝ። እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በዚህ ዩቲብ ቻናል መሰረታዊ የተለያዩ ትምህርቶችን እያስተማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ኢሞ ላይ ዋትሳፕ ላይ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉና ስትጠጣፉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋ አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጉግል ሚት ያለምንም ኢንተርኔት መቆራረጥ እያስተማርን እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውልን መመማር እንችላለን ማለት ነው። አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪቶና ወረቀት መያዛችሁ እንዳይረሳ። ኦኬ፣ ልጀምር። እዚ ጋር እንደምታዩት ምን ይላል? ርሱ አጫጭር ሰላምታዎች ይላል። አጫጭር ሰላምታዎች፣ ሰላም ነሽ አንድታችን ሰላምታ መስጠት ፈልጋችሁ ሰላም ነሽ ማለት ብትፈልጉ፣ ይኸው ሰላም ነሽ። አማርኛው እንደዚህ ይላል ሰላም ነሽ። ሰ ኤስኢ ላ ኤልኤ ም ኤም ብቻዋን ሰላም ነ ኤንኢ ሺ ኤስኤች ነሽ። ስለዚህ በአንድ ላይ ሰላም ነሽ ይላል ማለት ነው። ሰላም ነሽ። ኦኬ ሰላም ነሽ። ቀጣይ ደግሞ ለወንድ ሲሆን ደግሞ ሰላም ነህ፣ ሰላም ነህ እንላለን። ሰላም ነህ ሰ ኤሲ ላ ኤልኤ ም የም ብቻዋን ሰላም ነህ። ስለዚህ አያችሁ ዚህ ጋር ለሴት ሲሆን ሰላም ነሽ አልኩኝ። የአንድ ፊደል ልዩነት ብቻ ነው። ሽ የምትለዋል ኤስ ኤች እንጠቀማለን። ህ የምትለዋል ደግሞ ኤች እንጠቀማለን ማለት ነው። ሶ ለሴት ሲሆን ሰላም ነሽ እንላለን። ለወንድ ሲሆን ደግሞ ሰላም ነህ እንላለን ማለት ነው። ኦኬ ቀጣይ ደግሞ ሰላም ናችሁ። ብዙ ሲሆኑ ደግሞ ሰላም ናችሁ ው ሰላም ና ኤንኤ ቹ ሲች ዩ ህ ች ብቻዋን ይጠቀማለሁ ናችሁ። ስለዚህ በአንድ ልም ይላል፣ ሰላም ናችሁ ይላል ማለት ነው። ሰላም ናችሁ። ኦኬ ቀጣይ ደግሞ እንዴት ዋልሽ። እንዴት ዋልሽ። አሁንም ለሴት እንዴት ዋልሽ የንጠቀማለው ን ን ብቻዋን ዴ ዲና ኢ ት ቲ እንጠቀማለሁ እንዴት ዋ ደብሊው ኤ ል ኤል እንጠቀማለሁ ሽ ኤስ ኤች ዋልሽ ስለዚህ ባለ የሚላል ማለት ነው። እንዴት ዋልሽ ይላል እንዴት ዋልሽ ይላል ማለት ነው። ኦኬ ቀጣይ ደግሞ እንዴት ዋልክ። አሁንም ለወንድ ሲሆን እንዴት ዋልክ፣ እንዴት ዋልክ እ ኢንጠቀማለሁ ን ኤን ብቻዋን ዴ ዲና ኢ ት ቲ እንጠቀማለሁ እንዴት ዋ ደብሊው ኤ ል ኤን ብቻዋን ክ ኬ እንጠቀማለሁ ዋልክ። ስለዚህ ባንለም ይላል ማለት ነው። እንዴት ዋልክ ይላል ማለት ነው። እንዴት ዋልክ። ኦኬ ቀጣይ ደግሞ እንዴት ዋላችሁ፣ ብዙ ሲሆኑ ምን ማለት እንችላለን? እንዴት ዋላችሁ እ ኢንጠቀማለሁ ን ኤን ብቻዋን ዴ ዲና ኢ ት ቲን ይጠቀማለሁ። እንዴት ዋ ደብሊው ኤ አራተኛ ስለሆነች ላ ኤል ኤ አራተኛ ስለሆነች ቹ ሲች ዩ አሁንም አራተኛ ናት። እንዴት ዋላችሁ ህ ችን እንጠቀማለን ማለት ነው። ስለዚህ በአንድ ምን ይላል? እንዴት ዋላችሁ ይላል ማለት ነው። ብዙ ሰው ሲሆነ ምሳሌ ግሩፕ ላይ ምናምን ገብታችሁ እንዴት ናችሁ፣ እንዴት ዋላችሁ ማለት መጻፍ ብፈልጉ እንደዚህ መጻፍ ትችላላችሁ ማለት ነው። እንዴት ዋላችሁ ኦኬ ቀጣይ ደግሞ እንዴት አደራችሁ አሁንም ብዙ ሲሆን እንዴት እንዳደሩ መጠየቅ ሲፈልጉ እንዴት አደራችሁ እንዴት አደራችሁ እንላለን ማለት ነው እ ኢ እንጠቀማለሁ ን ኤን ብቻዋን ዴ ዲና ኢ ት ቲ እንጠቀማለሁ እንዴት አ ኤ እንጠቀማለሁ ደ ዲኢ ራ አርኤ ኤ ቹ ሲ ኤች ዩ ህ ኤች እንጠቀማለሁ ማለት ነው አደራችሁ ስለዚህ በአንድ ላይ እንዴት አደራችሁ ይላል ማለት ነው። እንዴት አደራችሁ። ኦኬ፣ ቀጣይ ደግሞ እንደምን አረፈዳችሁ። አሁንም ብዙ ሰው ሲሆን እንደምን አረፈዳችሁ ይህንጠቀማለሁ ን ንን ደ ዲና ኢ ም ም ብቻዋን ን ንጠቀማለሁ እንደምን አ ንጠቀማለሁ ረ አሪ? ፈፊ ዳ ዲኤ ቹ ሴች ዩ ህች እንጠቀማለሁ አረፈዳችሁ። ስለዚህ በአንድ ላይ እንደምን አረፈዳችሁ ይላል ማለት ነው። እንደምን አረፈዳችሁ። ኦኬ ቀጣይ ደግሞ አዳር እንዴት ነው፣ አዳር እንዴት ነው፣ አዳር እንዴት ነው። አ ኤ እንጠቀማለሁ ዳ ዲና ኤ ር አር እንጠቀማለሁ አዳር እንዴት ነው ስለዚህ ባለ የሚላል ማለት ነው። አዳር እንዴት ነው ይላል ማለት ነው። አዳር እንዴት ነው ኦኬ። ቀጣይ ደግሞ እንደምን አመሻችሁ እንደምን አመሻችሁ እ እንጠቀማለሁ ን ኤንን ደ ዲናይ ም ኤም ብቻዋን ን ኤንን እንጠቀማለሁ እንደምን አመሻችሁ አ መ ሻ ኤስ ኤች ቹ ሲ ኤች ዩ ህ ኤች እንጠቀማለሁ አመሻችሁ ስለዚህ እንደምን አመሻችሁ እንላለን ማለት ነው። ኦኬ ውሎ እንዴት ነው። ውሎ እንዴት ነው። ውሎ እንዴት እንደሆነ መጠየቅ ቢፈልጉ ውሎ እንዴት ነው ማለት እንችላለን ማለት ነው። ውሎ ደብሊዩ ሎ ኤልኦ ውሎ እ እንጠቀማለሁ ን ኤን ብቻዋን ዴ ዲኢ ት ቲ እንጠቀማለሁ። እንዴት ነ ኤንኢ ኡ ደብሉ እንጠቀማለሁ ነው ስለዚህ በአንድ ላይ ውሎ እንዴት ነው እንላለን፣ ማለት ነው። ውሎ እንዴት ነው? ውሎ እንዴት ነው? ኦኬ። ቀጣይ ደግሞ ረፋድ እንዴት ነው? ረፋድ እንዴት ነው? ረ አር፣ ፋ ኤፍ ኤ፣ ድ ግን ይጠቀማለሁ። ረፋድ እንዴት ነው ማለት እንችላለን፣ ማለት ነው። ረፋድ እንዴት ነው? ኦኬ። ምሽት እንዴት ነው? አሁን ደግሞ ምሽት እንዴት ነው? ም ኤምአይ፣ አይ ሺ ኤስች ት ትንጠቀማለሁ። ምሽት እንዴት ነው በአንድ ላይ የሚል ማለት ነው። ምሽት እንዴት ነው ይላል ማለት ነው። ምሽት እንዴት ነው? ኦኬ ቀጣይ፣ ስራ እንዴት ነው? ስራ እንዴት ነው? ስ ኤስ እንጠቀማለሁ። ራ አር ኤ ኤ ስራ እንዴት ነው? ስለዚህ በአንድ ላይ የሚል ማለት ነው። ስራ እንዴት ነው ይላል ማለት ነው። ስለዚህ በዛሬ ትምህርታችን በጣም ጠቃሚ እና አስፈላጊ ብዙ ጊዜ የምንጠቀማቸው አጫጭር ሰላምታዎችን በአማርኛ አማርኛ በእንግሊዘኛ እንዴት እንደምንጽፋቸው ለማሳየት ሞክረናል ማለት ነው። ሰላም ነሽ፣ ሰላም ነህ፣ ሰላም ናችሁ፣ እንዴት ዋልሽ፣ እንዴት ዋልክ፣ እንዴት ዋላችሁ፣ እንዴት አደራችሁ፣ እንደምን አረፈዳችሁ፣ አዳር እንዴት ነው፣ እንደምን አመሻችሁ፣ ውሎ እንዴት ነው፣ ረፋድ እንዴት ነው ምሽት እንዴት ነው? ስራ እንዴት ነው? የሚሉትን በጣም አስፈላጊና ጠቃሚ አረፍተ ነገሮችን ለመማር ሞክረናል ማለት ነው። እናንተ ደጋግማችሁ ፕራክቲስ አርጉ፣ ይለመዳል ማለት ነው። እስካሁን ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይም እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች በተለይም ደግሞ አማርኛ ማን በመጻፍ የምትችሉ ልጆች አማርኛ በእንግሊዝኛን ቢበዛ በሁለት ወር ቢያንስ ደግሞ በአንድ ወር መጨረስ እንችላለን። ስልክ ቁጥር ያለላችሁ ደውል አይበሉም። መማማር እንችላለን። ቴንኪዩ